ቻይና ተመርተው ለቻይና ሎካል ማርኬት የሚቀርቡ መኪናዎች አሉ። ታይላንድ፣ ታይዋን ወይ ኢንዶኔዥያ ተመርተው በዚህ አሁን በኢትዮጵያ አጠራር የዱባይ ስታንዳርድ የሚባሉ በገልፍ ኮርፖሬሽን ላይ የሚቀርቡ ወይም ከዛ ተገዝቶ የመጡ መኪናዎች አሉ። ሌላኛው ደግሞ ጃፓን ተመርቶ ለኢሮፕ ማርኬት የሚቀርቡ መኪናዎች አሉ። እነዚህ መኪናዎች በኢንጂን ሳይዛቸው ልዩነት የሚኖራቸው ቦታ አለ፣ ተመሳሳይ የሚሆኑም አሉ። መኪናዎቹ ካምፓኒ ሲያመርታቸው ሶስት አራት አይነት በፔትሮል ኢንጂን አለው፣ በፔትሮል ፍሌክስ ፊውል አለው፣ በሃይብሪድ አለው፣ ሃይብሪድ ሆኖ በዋን ፖይንት ኤት አለው፣ በቱ ፖይንት ዜሮ አለው። ቱ ፖይንት ዜሮ ሆኖ በቻይና የሚመረተው እና በጃፓን የሚመረተው ልዩነት አለው። ይሄ ሁሉ ዲቴል ካለፍክ በኋላ ደግሞ መኪናዎቹ በሚኖራቸው ተመሳሳይ ሁሉ ነገር ተመሳሳይ ነው። ለምሳሌ ቻይና ተመረተ ብለን እናስብ ቻይና ተመርቶ በኢንጂኑ በፓወር አውትፑቱ በትራንስሚሽኑ ሁሉ ነገር ተመሳሳይ የሆነና ምቾት መጠበቂያ የምንላቸው ውስጥ ላይ ያላቸው ፊውቸር የሴፍቲ ፊውቸራቸው፣ ራዳር ያላቸው፣ ክሮስ ኮንትሮል ያላቸው፣ ብላይንድ ስፖት ያላቸው፣ ፕሪኮሊጅን ሲስተም የተገጠመላቸው ወንበራቸው ሌዘር ሲት የሆነ ሂትድ የሆነ ቬንትሌትድ የሆነ መሪ ላይ ማሞቂያ ያለው ወንበሩን ከፍ ዝቅ ለማድረግ ኤሌክትሪካሊ ሙቭ ማድረግ የምትችልበት የኋላ በሮቹን በሪሞት መክፈት መዝጋት የምትችልበት በኤሌክትሪክ መከፈት መዘጋት የሚችልበት እንዲህ እንዲህ አይነት ፊውቸር ያላቸው ስላሉ እንደዛም ሆኖ ዋጋቸው ላይ በደንብ ልዩነት አለ ማለት ነው። ለዛ ሰዎች የሚገዙትን መኪና መጀመሪያ መምረጥ መቻል አለባቸው። ዋጋ በሚያቀርቡልህ ትሪም ዋጋ ወፈሩም ይለያያል። እዛ አንድ ሰው ሰባት ሚሊዮን ብር ከቤት ይዞ ከወጣ በሰባት ሚሊዮን ብር በደንብ ተሟልቷል ሊባል የሚችል የሚያገኘውን መኪና መለየት ወይም ደግሞ ማወቅ መቻል አለበት ማለት ነው። ማርኬቱ ላይ ስትወጣ እንደነገርኩህ ከስድስት ሚሊዮን ጀምሮ እስከ ዘጠኝ ሚሊዮን ፕራይስ ልታገኝ ትችላለህ። ነገር ግን አንተ ባለህ ብር ትክክል ያወጣውን ገንዘብ ሊመጥን የሚችል ትሪም ሌቨል ማግኘት መቻል አለብን። ይሄን ደግሞ ኢንፎርሜሽን አሁን ካምፓኒዎች ለምሳሌ እንደ ቶዮታ ካምፓኒ ራሱ የካምፓኒ ዌብሳይት ላይ ትሪም ሌቨል ያስቀምጣል። ኤክስ ኤክስኤል ኤክስኤልቲ ያለ ትሪም ሌቨሎች አሉ። በነዛ ትሪም ሌቨሎች ምን ምን ነገር ይካተታሉ የሚለውን ኦፊሻል ከሆነ ከካምፓኒ ዌብሳይት ላይ ማግኘት ይችላል። ከዛ ውጭ ግን እዛ ጋር ከተቀመጠው ውጭ የእሱን ሪኳየርመንት ሜት ለማድረግ ለምሳሌ ሶስት ስልሳ ካሜራ ብዙ መኪና ላይ እናያለን። ነገር ግን ከ50 ፐርሰንት በላይ የሚሆነው አፍተር ማርኬት የሚገጠም ነው። ሰው ፉል ኦፕሽን ለመባል ሶስት ስልሳ ካሜራን ስለሚጠይቅ ሶስት ስልሳ ካሜራ መኪናው ተገዝቶ ከፋብሪካው ከወጣ በኋላ ይገጠምበታል ማለት ነው። መኪናው ከፋብሪካው ሲገጠምለትና ከፋብሪካ በኋላ የተገጠመለት ልዩነት አለው። ቪዥዋሊም ተለዩ አለ፣ በኳሊቲም ተለዩ አለ፣ በብዙ ነገር ይለያል። እዛ እነዚህ ነገሮች በደንብ አይደንቲፋይ ቢያደርግና የሚያግዘውም ሰው ካለ ስለ መኪና የሚያቅ ሰው ካለ ማብረስ ቢሆን መልካም ንላለሁ። አዎ በተለይ አሁን ያነሳው በጣም መሰረታዊ ጥያቄ ነው ምክንያቱም እንዳልከው ከጃፓንም ከቻይናም ይመጣል። ተመሳሳይ መኪና ነው። ያንን ተመሳሳይ መኪና አንተ ባለህ ገንዘብ አመዛዝነ ካልሆነ ሆነ። ምክንያቱም በነጋዴዎችም የመሸወድ አዝማሚያም ሊታይ ይችላል። ምክንያቱም እውቀቱ ከሌለህ ወይም እውቀት ያለውን ግለሰብ ይዘ ማትንቀሳቀስ ከሆነ እዛ ላይ የመሸወድ ነገር ሊመጣም ይችላል። በጣም ጥሩ ነገር ነው እያነሳን ያለነው። አድማጮቻችን የራሳችሁን ሀሳብ አስተያየት መላክ ትችላላችሁ። ቢቻላችሁ ግን በአማርኛ ብትጽፉት እንግዲህ እንግሊዘኛው በእንግሊዘኛ አማርኛ ሲጻፍ እንግዲህ ያወዛግባል። ለዛ አላነበውም እንደዚህ አይነት ጽሁፍ። ስለዚህ ሁላችሁም ዲፎርዲ ምንድን ነው ብለን ጠይቀናል። ብዙ ጊዜ መኪኖች ላይ የሚታይ ነገር ነው። መኪኖች ላይ የሚለጠፍ እስከሆነ ድረስ ዲፎርዲ ምንድን ነው የሚል ነው የዛሬ የመሳተፊያ ጥያቄያችን በአማርኛ የጻፉትን ብቻ ለማንበብ እሞክራለሁ። 09 19 በ35፣ መጨረሻው ዲፎርዲ ማለት ዶልፊን ማለት ነው ብሎናል። እሺ ተሳተፉ ብዙ ጊዜ ያው መኪናዎቹን በዚህ ስም የመጥራት ምናምን ሁኔታዎች ይታያሉ። እሱ ካለው ነገር ትክክል ይመስላል የእሱ ንግግር። ስለዚህ ሌሎቻችሁም ተሳተፉ። በጣም እናመሰግናለን። ሌላም አንድ አድማጭ 09 የአሁኑ አድማጭ ነው። ሁለቴ ነው የላከው፣ በአማርኛ የጻፉትን ብቻ እየፈለግኩ ስለሆነ ነው። ፎር ባይ ፎር ማለት ነው የሚልም መልስ አለ። እሺ ወደ በኋላ ላይ እናነሳላችኋለን። ዲፎርዲ ማለት አይናማው ሻርክ ማለት ነው ብሏል። እሺ ሌሎቻችሁም ተሳተፉ። ጥሩ ጥሩ መልስ ያው አዝናኝ ቢሆንም እያየን ነው። ሁላችሁም መሳተፍ ችላላችሁ። አሁን ኤሌክትሪክ መኪኖች ላይ አንድ ሰው ለመግዛት ወስኖም ሊሆን ይችላል፣ ሳይወስን የሆነ መኪና ለመግዛት ሲሄድ ኮንሲደር ማድረግ ያለበት ነገር ምንድን ነው? በተለይ ኤቪ ካሮች አሁን በአስገዳጅ ሁኔታ ሰዎች እየገዟቸው ነው የሚገኙት። ኮንሲደር መደረግ ያለባቸው በጣም ብዙ ነገሮች እንዳሉ ያው ብዙ ጊዜ ተነስቷል። በአንተ እይታ በደንብ ግልጽ አድርገህላቸው እንድታነሰው ስለፈለግኩኝ ነው። ኤቪ ካሮችን የሚገዛ ሰው ምን አይነት ቅደም ተከተል መከተል አለበት? ኮንሲደር ማድረግ ያለበት ምንድን ነው? መልካም የኤሌክትሪክ መኪናዎችን መግዛት ስናስብ በመጀመሪያ ደረጃ አሁን በሀገራችን የሚሆን በከተማችን ያለውን ተጨባጭ ሁኔታ በደንብ ያገናዘበ መሆን መቻል አለበት። ይህ ማለትም እስካሁን በፐብሊክ ሆኖ ቻርጅ ማድረግ የምትችልባቸው ገንዘብ ከፍለ ቻርጅ የምታደርግባቸው ቦታዎች ስለሌሉ በመኖሪያ ቤትህ ቻርጅ ማድረግ መቻልህን ማሰብ አለብህ። ሌላኛው የኤሌክትሪክ መኪናዎች ሬንጃቸው በጣም ረጅም ነው የምትለው ኤሌክትሪክ መኪና 600 ኪሎ ሜትር ይጓዛል በፉል ቻርጅ ነው የሚባለው። የሊቴም አይን ባትሪ ካራክተራቸው ከ80 ፐርሰንት ባያልፍ ጥሩ ነው ቻርጅ ሲደረግ፣ ከ20 ፐርሰንት በታች ባይወርድ ጥሩ ነው ይባላል። በዛ መሀል ላይ የሚኖረው 60 ፐርሰንት ያክል ነው። 60 ፐርሰንቱን ወደ 80 ከፍ ብታደርገው 600 ኪሎ ሜትር ይጓዛል የተባለ መኪና አክቹዋል ቀጥታ ብትነዳውና ኮንቲኔስ ቢነዳ ከከተማ ርቀት 300 ኪሎ ሜትርም በጣም በጣም ተቸግረህ ነው የምትደርሰው። ለዛ ከከተማ ርቀህ መሄድ የሚያስችል ሁኔታዎች የሉም። ወይም ደግሞ ከከተማ ርቀህ መሄድን ስታስብ በመዳረሻ ላይ ቻርጅ ለማድረግ የሚያስችል ነገር ፋሲሊቲውን በቤትህ የምታደርገውን ቻርጀር ቀላል ከቆጣሪ መቀጠል ሊሆን ይችላል። እሱን እሱን ነገር ማሟላት ሊጠበቅብህ ይችላል። ወይም ደግሞ የምታርፍበት እንበል ና ሆቴል የምታርፍ ከሆነ የምታርፍበት ሆቴል ቻርጀር ምናምን እንደምታገኝ ሊንዲ አይነት ነገሮችም ሊኖሩ እንደሚችሉ ኮንሲደር ማድረግ ይጠበቅብሃል። ሌላኛው በቤት ቻርጅ ስታደርግም በጣም ረጅም ሰዓት የሚፈልግ ስለሆነ ስፔሻሊ ኖርማል አብሮት የሚሰጥ ቻርጀር በ8 አምፔር 3 ኪሎ ዋት ምናምን ከሆነ አነስተኛ የሆነ እስከ 1518 ኪሎ ዋት አለ። በ8 አምፔር የሚሆነው 8 16 32 ምላቸው 32ቹ ለቤት ውስጥ ፋስት ቻርጀር ብለን የምንጠራው ነው። በእርግጥ ፋስት ቻርጀር አይደለም፣ ለአነስተኛ ለሌቨልቶቹ የመጨረሻው ስለሆነ ፋስት ቻርጀር ተብሎ ሊጠራ ይችላል። በእሱ ቻርጅ ማድረግ ስታስብ ቤቱ ውስጥ ያሉ አክሰሰሪዎችን መጠቀም የምትችልበት ኮንዲሽን አይኖርም ተብሎ ይታሰባል። ወይም ደግሞ ቤታችን ውስጥ የሚገባው ፓወር በሲንግል ፌስ ፓወር የምንጠቀም ከሆነ 7 ኪሎዋት ስለሆነ ቆጣሪያችን ቀጥታ የሚገባልን፣ ይሄ ቻርጀር ደግሞ ኦልሞስት ከ6 እስከ 7 ኪሎዋት ፓወር ኮንሱም ስለሚያደርግ ሙሉ በሙሉ ለመኪናው ብቻ ማድረግ ስላለብን ምንም ነገር በማንጠቀምበት ሰዓት ስፔሻሊ በምንተኛ ሰዓት ስቶቭም ሌላም ነገሮች በማንጠቀምበት ሰዓት እንደዛ ቻርጅ ማድረግ ስለሚጠይቅ ይሄን ነገር በደንብ ኮንሲደር ሊደር ማድረግ ይፈልጋል። ከዛም አልፎ አርጀንት የሆነ ስራ የሚሰሩ ለምሳሌ የነዳጅ መኪና የምትጠቀም ከሆነ ዛሬ ጉዳይ ካለ አዳማ መምጣት አለብህ ብትባል ነዳጅ ካለ አለ ከሌለ ያደርሰኛል አያደርሰኝም የሚለውን መጀመሪያ ታስባለ። የሚያደርስ ከሆነ እዛ ተሞላለ። ማያደርስ ከሆነ እግረ መንገድ ሞልተህ ነው የምትሄደው። ኤሌክትሪክ መኪና ላይ ግን ቅድመ ዝግጅት ስለሚፈልግ ፋስት ቻርጀር አንድ ባለፈው ካስታወስ ተቋቁሟል። እሱም ግን ስራ አልጀመረም፣ ታሪፍ አልወጣም ተብሎ ለዛ እንደዚህ አይነት እንትኖች ስለማይኖሩ ኢቨን ቢኖር ሚኒመም አርባ አምስት ደቂቃ ምናምን የሚወስድ ታይም ስለሆነ እንደዚህ አይነት አርጀንት ስራ የሚኖርባቸው ከከተማ ርቀው የሚሄዱ አይነት ሰዎች ብዙም እንትን ባይሉት ይመከራል ማለት ነው። እዛ እንደ አጠቃላይ የራስህን ላይፍ ስታይል ኮንሲደር አድርገህ ይሄን ሁሉ ነገር ደግሞ ይሆናል ማስተካከል ትችላለህ፣ በቤት ቻርጅ ማድረግ ትችላለህ። ከከተማ ርቄ አልሄድም ብለህ ወደ ውሳኔ ስትገባ መኪናዎቹን መምረጥ ላይ ወይም ደግሞ የመረጥከው መኪና ላይ ዲቴል ነገሮቹን ማወቅ የሚጠበቅብህ ባህል ማለት ነው። አንድ መኪና ለምሳሌ ቮልስዋገን አይዲ ፎሮችን ብትወስድ እነዚህ መኪናዎች በሚመረቱበት ሀገር በሚያመርታቸው ካምፓኒ ኢቨን የሚመረቱበት ሀገር ተመሳሳይ ለምሳሌ ቻይና ተመርቶ ሁለት የተለያየ ካምፓኒ ያመርታቸዋል። ካምፓኒ ሲያመርታቸው በባትሪ ታይፓቸው፣ በባትሪ ካፓሲቲያቸው ማለት ነው። በባትሪ ካፓሲቲ ውስጥ በሚኖራቸው ፊውቸር በትሪ ሌቨል ሰፊ የሚባል ልዩነት አላቸው። በቱ ዊል አለው፣ በኦል ዊል አለው። እነዚህ እነዚህ ነገሮችም መጀመሪያ በደንብ ኮንሲደር ማድረግ ማየት በደንብ ማጥናት የመኪናዎቹን ካራክተር ማወቅ ይጠበቅባል ማለት ነው። በጣም ጥሩ ንግግር ነው። ምክንያቱም ኢቪ ላይ በጣም አከራካሪ ነበር። እዚህም ብዙ ማለት የመንግስት አካላትን እራሱ ለመጥራት ሙከራ ተደርጎ እንግዲህ ያው አልተሳካም። ዞሮ ዞሮ ግን በጣም አከራካሪ ነው ኢቪ አሁን ኢትዮጵያ ውስጥ ያዋጣል አያዋጣም የሚለው ነገር በብዙ ሳይድ ያዋጣል የሚልም አካላት አሉ። ደግሞ በአንድ በኩል ደግሞ ኮምፕሊትሊ ስሙ ሲጠራ ራሱ በቃ የሚነዝራቸው ሰዎች አሉ። እንዴት ሊሆኑ አይችልም የሚሉ ሰዎች አሉ። እኔ ስመለከተው ነገሩን አንዳንዴ መንግስትም የራሱ ምክንያት ሊኖሩ ይችላል መንግስት ተጠቃሚው ደግሞ የራሱ የሆነ ችግሮች አሉበት ተብሎ ነው የሚታሰበው። ኢቪ ላይ አሁን በተለይ ሲመጣ የሬንጅ ጉዳይ ደግሞ ለመኪኖቹ የሚወጣው ዋጋ ስታየው አሁን እኔ በጣም የተደመምኩበት ሌሎች አለማት ላይ በጣም በርካሽ እርካሽ ተብላ የምትሸጠዋ መኪናን እኔ ራሴ ሰርቼ ነበር ከመግባቷ በፊትና ልትገባ ትችላለች ኢንፎርሜሽን አገኘው። ከዛ በኋላ ቺ መኪና እስቲ ሪቪው ልስራ ምናምን አልኩኝ። ይሄን ያህል ልትሸጥ ትችላለች ምናምን ገመትኩኝ። ስትመጣ አንድ ሚሊዮን አራት መቶ ሺህ ብር ተባለች። ማለት እኔ ራሴ በቃ ውሸታት። ይሄ ምንድነው ይባሉ፣ በቃ በዚህ ዋጋ ታገኛላችሁ በቃ መኪና ልትገባ ነው ብዬ ማለት ነው። መኪናዋ የምትሄደው ስንት ነው? መቶ ሰባ ኪሎ ሜትር ነው በቻርጅ እንግዲህ፣ ሲቀናነስ አስበው የሚያህል ሊሆን እንደሚችል ማለት ነው። እና በጣም ከባድ ይመስለኛል። ዞሮ ዞሮ ማጤን አለባቸው እዚ ላይ ለሁሉም ይሄ ጥሩ መልእክት ይመስለኛል። ሌላ ደግሞ የሚነሳው ኢትዮጵያ ውስጥ ብዙ ሰዎች አንተም ከዚህ በፊት እዚህም ጋብዘን ስናወራበት የነበረው ሃይብሪድ መኪኖች በይበልጥም ይደገፋሉ እነሱ መኪኖች ቢሆኑ ቢያንስ ይሻላል የሚል ነገር አለ። አንድ ሰው ሃይብሪድን ለመግዛት ራሱ ሲያስብ አይነቶች እንዳሏቸው ይታወቃል ማየትም ያለበት ነገር እንዳለ ማወቅ አለበት ብዬ አስባለሁ። እሱን እናብራራና እንግዲህ ሰአታችን መልካም። እንግዲህ ሃይብሪድ መኪናዎች ኢትዮጵያ ውስጥ በብዛት እየገቡ ነው። ምናልባት ሰዎች ሃይብሪድ የሚለውን ሲስተም የማያውቁት ከሆነ ሃይብሪድ በኤሌክትሪክም በነዳጅም ሁለቱንም አንድ ላይ አድርጎ መስራት የሚችል የመኪና ሲስተም ነው። ሃይብሪዶቹ በራሳቸው በሚሰሩበት ሲስተም እና መካኒዝም ደግሞ በሶስት ይከፈላሉ። ምናልባት አሁን አዳዲስ ከመጡት ጋር ወደ አራተኛ ማሻገር ይቻል ይሆናል። እስካሁን በነበረው ካታጎሪ ሶስት ናቸው፤ ማይልድ ሃይብሪድ፣ ፉል ሃይብሪድ እና ፕላጊን ሃይብሪድ የሚባሉ ናቸው። ከፕላጊን ሃይብሪድ በተጨማሪ ግን አሁን አዳዲስ እየመጡ ያሉ መኪናዎች ፕላጊን ሃይብሪድ ታይፕ ሆነው ሬንጅ ኤክስቴንደር የሚባሉ ወይም ዱዋል ሞድ የሚባሉ መኪናዎች መጥተዋል። እነዚህ መኪናዎች የኖርማል ሃይብሪድ የምንላቸው ኤሌክትሪካል ሞተር፣ ኤሌክትሪካል ጀኔሬተር፣ ባትሪ የኮምፒውተር ሲስተም እንደዚ አይነት ነገሮችን ይኖራቸዋል። ይሄን በመጠቀም መኪናዎቹን የአይድል ታይማቸው ነ እስፔሻሊ ክራውድን ላይ ስትሄድ እግረ ከነዳጅ ፌዳል የሚነሳ ከሆነ በአይድል ይባክን የነበረውን ነዳጅ መቆጠብ ነው ዋነኛ ስራቸው። የፕላጂን ሃይብሪድ ሲስተም ሲሆኑ ደግሞ የኤሌክትሪክ ሞተራቸው እንደ አጋዥነት ሳይሆን ብቻውንም ሆኖ መስራት ስላለበት ተለቅ ያለ ኤሌክትሪክ ሞተር ይኖራቸውና በቤትህ ቻርጅ እያደረግካቸው የመጀመሪያውን 60 ኦር 80 ኪሎ ሜትር አሁን አዳዲስ የመጡት ደግሞ እስከ 2200 ድረስ የደረሱ የቻይና መኪናዎች አሉ። እንደዛ በቤትህ ቻርጅ አድርገ የመጀመሪያዎቹን ኪሎ ሜትር በኢቪ ሞድ ብቻ መንቀሳቀስ ይችላል። ልክ ኤሌክትሪክ ባትሪው ሲያልቅበት ወደ ኢንጂን ከነዳጅ ተጠቅሞ በኢንጂን ደግሞ ቻርጅ እያደረገውም እየተጋገዘ መስራት የሚችልበትን ሜካኒዝም ይፈጥራል ማለት ነው። ሌላኛው በተጨማሪ ይሆናል ምልህ ሬንጅ ኤክስቴንደር የሚባለው ኢንጂን ይኖራቸዋል። ኢንጂናቸው እግር የመንዳት ስራ አይሰራም። አብዛኛውን ጊዜ ባትሪውን ቻርጅ የማድረግ ስራ ብቻ ነው የሚሰራው። እነዚህ ስፔሻ ወደ ቻይና የሚመጡ መኪናዎች ላይ ምናልባት ሰምተህ ከሆነ በቅርብ ጊዜ በጣም ውድ የተባለ ውሃ ላይ የሚሄድ 180 ዲግሪ ባለበት ቁሙ መሽከርከር ሰርተህበታል። እነዛን መኪና ካያቸው እሱ ኢንጂን አላቸው። ኢንጂኖቹ እግሩን ለመንዳት ምንም አይነት እንትን አያደርጉም። ቻርጅ ማድረግ ብቻ ነው ስራቸው። እዛ ኢንጂን ይኖረዋል። ኢንጂኑ የሬንጅ ኤክስቴንሽን ስራ ብቻ ነው የሚሰራው። መጀመሪያ ቤተ ቻርጅ አደረከው። በቤተ ቻርጅ ባደረከው 200 ኪሎ ሜትር መጓዝ ይችላል። ልክ ወደ 200 ኪሎ ሜትር እያለቀበት ሲሄድ ኢንጂን ያስነሳና ኢንጂኑ ልክ ቤት ውስጥ ፓወር ሰፕላይ ጀነሬተር እንደምትጠቀሙ ልክ እንደዛው ባትሪው ቻርጅ የሚያደርግበት ሜካኒዝም አለው ማለት ለዛ እነዚህም በደንብ እንደ ፉል ሃይብሪድ እንደማለት ነው። ከፕላጊን ሃይብሪድ ትንሽ ወጣ ይላል። አሁን ፉል ሃይብሪድ በኤሌክትሪክ ሞተር ብቻውን አይሰራም። ቢሰራም በጣም ዝቅተኛ በሆነ ፍጥነት በምትሄድበት ወቅት ለምሳሌ 1020 ኪሎ ሜትር ፔር ሀወር የምትሄድ ከሆነ ነዳጅ ደገፍ አድርገ የምትሄድ ከሆነ አነስተኛ ኤሌክትሪክ ሞተር ያላቸው ባትሪው ቻርጅ እስካደረገና ቻርጅ እስካለው ድረስ በኢቪ ሞድ ብቻ ይንቀሳቀስልሃል። ፕላጊን ሀይብሪድ ሲሆን ደግሞ የኤሌክትሪክ ሞተር ካፓሲቲ ወይም ሳይዙ ከፍ ያለ የሆነና በኤሌክትሪክ ሞተሩ ብቻ ትንቀሳቀሳለህ። ምሳሌ ቀለል ያለ ኤግዛምፕል ሬንጅ ሮቨር አውቶባዮግራፊን ካየኸው መኪናው በኢቪ ሞድ ብቻ በቤተ ቻርጅ 38 ምናምን ኪሎ ዋት ሀወር ባትሪ ያለው ያን በቤተ ቻርጅ አድርገው በኢቪ ሞድ አድርገው እስከ 180 ኪሎ ሜትር ፔር ሀወር መነዳት ይችላል። ኢንጂን አይነሳ ማለት ነው። ለዛ ኖርማል ሃይብሪድ የምንላቸው ላይ ኤሌክትሪክ ሞተሩ በጣም ትንሽ ነው። ሞር ኢንጂኑን የማገዝ ስራና ይሄ በአይድል ሰዓት ያለችውን ብክነት መቀነስ ነው ስራ። እነዚህ ፕላጊን ሃይብሪዶች ላይ የስፖርት ሞድም ስታደርጋቸው አንተ መጠቀም የምትፈልገው መኪና ኖርማል ኢኮ አለ፣ ኖርማል አለ፣ ስፖርት አለ። አይተህ ከሆነ ሰሌክሽን አላቸው ድራይቪንግ ሞዶች። ስፖርት ሞድ ስታደርገው በጣም መፍጠን መሮጥ መንደርደር ትፈልጋለህ ብሎ ስለሚያስብ ማክሲመም ፓወሩን መጠቀም ስላለበት ኤሌክትሪክ ሞተሩንም ኢንጂኑንም ተጠቅሞ ፓወር አውትፑት ይኖረዋል ማለት ነው። ለዛ ሬንጅ ኤክስቴንደር የሚባሉት ከነዚህ ኮምፕሊት የተለዩ ናቸው። ኤሌክትሪክ ሞተራቸው ትልቅ የሚባል ነው። ለምሳሌ የቶዮታዎቹን ሃይብሪድ ሲስተም ብታይ ኢንጂናቸው 70 ኪሎዋት ፓወር የሚኖረው ከሆነ ኤሌክትሪክ ሞተራቸው 30 ኪሎዋት ነው። እዛ ኮምባይን ዳውትቱ 1 110 120 እያለ እንደዚህ እየተደመረ ነው የሚሄደው። የሬንጅ ኤክስቴንደሮቹን ካየህ ደግሞ ኤሌክትሪክ ሞተራቸው ብቻው እስከ 250 ኪሎዋት ይሆናል። ኤሌክትሪክ ሞተሩ ብቻው የነ ያንግዋንግን ካየ ደግሞ በጣም ትልቅ ነው። ለዛ ፓወር ከኢንጂኑ የሚፈልግበት ምንም አይነት ሚንስ የለም። ኢንጂኑ የመብራት ሰፕላይ ማድረግ፣ ቻርጅ ሰፕላይ ማድረግ ስራ ብቻ ይሰራል ማለት ነው። ለዛ በእነዚህ በእነዚህ ካታጎሪ ያላቸው ሰዎች እነዚህን መግዛት ሲፈልጉና ሲያስቡ የትኛው ከኔ ጋር ይሄዳል የሚለውን ነገር በደንብ ኮንሲደር ማድረግ ይጠበቅባቸዋል። እኔ እንደ ሀገራችን የፕላጊን ሃይብሪድ ሲስተም ያላቸው መኪናዎች በጣም ተመራጭ ናቸው። ሙሉ በሙሉ ኤሌክትሪክ እንሂድ ከምንልም በነዳጅም በኤሌክትሪክም ሊያስጉዝ የሚችለውን ብናደርግ እስፔሻሊ ብዙዎቻችን መኪና የመንዳት አክሰሱ ወይም ደግሞ የመግዛት አክሰሱ ይኖረናል። ግን በቤት ቻርጅ ማድረግ ወይም ደግሞ ረጅም ርቀት መጓዝ ስትፈልግ ሌላ ተቀያሪ መኪና ይዘወተን አንተ ሄድበት አይነት ነገር ስለማይፈጠር ለብዙዎቻችን ሴፍ ነው ለሀገራችን ይጠቅማል ብዬ የማስበው እነዚህ ፕላግን ታይፖች ፕላጊን፣ ማለት እንደ ማንኛውም ኤቪ ካር ቻርጅ ማድረግ የምትችለው ተሰኪ የሆነ ማለት ነው አይደል። ስለዚህ በአንድ በኩልም ሰክተው ቻርጅ ያደርጉታል። በነዳጅን መጓዝ የሚችሉበት ሁኔታ ይፈጠርላቸዋል ማለት ነው። በጣም በጣም ጥሩ ነገር ነው የተነሳው። ብዙ ቴክስቶች ደርሰውኛል፣ ዲፎርዲ ምን ማለት ነው ብለን ጠይቀናል። ወደ በኋላ ላይ ቴክስት ለይተን እንግዲህ የምንሸልም ይሆናል የካርድ ሽልማት ነው የሚኖረን። እንደ ማጠቃለያ አሁን እዚህ የሃይብሪድ ላይ አወራን፣ ኢቪ ላይ አወራን፣ በአጠቃላይ ደግሞ የነዳጅ መኪኖች ላይም በጣም በስፋት አወራን። ጥሩ ገለጻ ነው ያለው። ምክንያቱም ሰው እዚ ላይ አውርነስ ኖሮት ከገዛ በኋላ ሰው ከማልቀስ ምክንያቱም ያለው ቆጣሪ ቆጣሪ ስላለህ፣ ብቻ ፓወሩ መኪናው ከመኪናው ጋር ማች ማድረግ መቻል አለበት። በኋላ ከገዛ በኋላ ቻርጅ ማድረግ ራሱ ሲያቀተ ከባድ ነው የሚሆነው። ስለዚህ ወደፊት ወደፊት ደግሞ የተሻሉ ነገሮች እንደሚመጡ ተስፋ አለኝ። ኤሌክትሪክ መኪናንም ሙሉ ለሙሉ መጥፎ ነው ማለት አይደለም። ጥሩ ነው። ለሀገራችን ተስማሚ ነው። የአየር ሁኔታችንን ይጠብቅልናል። በጣም ብዙ አድቫንቴጆች አሉት። ቅድም እንዳልከው ደግሞ ከተማ ላይ የሚንቀሳቀሱ ሰዎች ቢጠቀሙት ለራይድ ስራ በጣም ተመራጭ፣ ምክንያቱም ይሄ ራኒንግ ኮስቱ በጣም ዝቅተኛ ስለሚሆን፣ ወደፊት ደግሞ መታወቅ ያለበት እየተጠራቀመ የሚመጣ ወጪም እንዳለው ታሳቢ ሆኖ ግን ለጊዜው ያንን መኪና ተጠቅሞበት በተወሰነች አመታት ለሽያጭ ማቅረብ የሚችሉበት ሁኔታ ሊፈጠር ይችላል። በአንድ በኩል ደግሞ ሲታይ የመኪኖችን ዋጋ ዝቅ ሊያደርገው እንደሚችል ወደፊት ነው። አሁን አዲስ መኪና ነው እንጂ እየተገዛ ያለው ገዢዎች የመሸጠ አዝማሚያ እያሳዩ አይደለም። ለውጡ ወደፊት ነው ምን ነው አይደል? ስለዚህ በጣም እርካሽ መኪኖች የአንድ ሚሊየን ስድስት መቶ ሺህ አለ ማለት ከአንድ ከሁለት ዓመት በኋላ ያን መኪና በጣም በመቶ ሺህ ቤቶች ልናገኘው የምንችልበት ሁኔታ ሊፈጠር ይችላል። ማጠቃለያ ልስጥህ፣ የት እንደሚያገኙ። ምክንያቱም አክብረህን ነው እዚህ የመጣኸው እኛም ደግሞ እናከብራለን። ወደፊትም ያው አብረን ነው የምንሰራው። በእርግጠኝነት የት እንደሚያገኙ እንግዲህ ራስህን ትናደርግልን፣ እሺ። በመኪና ዙሪያ ጥያቄ ላላቸው ወይም ደግሞ ምክር አገልግሎት ነው የሚፈልጉ ሰዎች እኔ ኦፊስ አለኝ። የኤፍስ ትራንስፖርት ማማከር አገልግሎት ነው የሚሰጠው ኦፊሴ፣ ቦሌ ደንበል አካባቢ ጋዜቦ አደባባይ ኤንኬ ህንፃ ሰባተኛ ፎቅ 710 ነው። ከመምጣታቸው በፊት መደወል ይጠበቅባቸዋል። ቀደም ብለው ስልክ ቁጥር 0949252627 ነው። በስራ ሰዓት ቢደውሉ ወይ አስቀድመው ቢነግሩ፣ በዚህ ማግኘት ይችላሉ። ኦኬ። የማማከር ስራ እንግዲህ ኢትዮጵያ ውስጥ ደፍረህ ነው የጀመርኩ አለ። እኔ እንዲህ ሲባል ራሱ ሰምቼ አላውቅም ብዙ ጊዜ የማማከር ስራ እሰራለሁ ብሎ ይህን እንደ ስራ የያዘ ሰው አይቼ አላውቅም። በውጭዎች የተለመደም ቢሆን ማለት ነውእና በጣም ጥሩ መልካም እድል እንዲገጥም እመኛለሁ። አድማጮቻችን ለእናንተም እንግዲህ መልካም እድል እላለሁ። በጣም እናመሰግናለን ስለተሳተፋችሁ።